ብሩክ ቀረብህ እንጂ ሀይሚ ያልቀረባት ማለት ነው። ይህ ላይ ለአንተ ልደቷ ላይ ለማትገኘው ማለት እስፋስ፣ አንዴ በቀይ ቀሚስ፣ አንዴ በጥቁር ቀሚስ እምርም ሽብርቅ ብሎባት ሙሽሪት መስላ የኛ አበባ የኛ ድምቀት፣ ምን ብዬ እንደምነግር ካላቅም ማለት ነው ብሩኬ ማለት ነው። እና መቼስ ሀይ ቢመጣ ራሱ ረብሾች ነው የሚሄደው ማለት ነው እና ቆጨኝ የሚለውን ዘፈን ነው የሚዘፍነው ብሩኬ ማለት ነው። በቃ በገመድ እንዳይታነቅ ብሩኬ ቀረብክ፣ ቀረብክ። አቤት አቤት አቤት ውበት፣ አቤት አቤት አቤት ድንቡሽ ቡሽ። በቃ ሌላ ሰው የምትመስሉ ባይዘው ማለት ነው ሀይሚ ማለት ነው። የኔ ውድ የኔ ድምቀት ምን ልበልሽ? ምን ምን ውስጥ ልግባልሽ? እና እንኳን ተወለድሽልኝ በድጋሚ ማለት ዛሬ ቀን የአንቺ ቀን ነው። ሶሻል ሚዲያን ሁሉ አንጫጫሾ እኮ ከዚህ በላይ ደስታ ምን አለ ማለት ነው። ሆነት ለመናገር ከኔ ጭምር አሽቃበጥንላት ጌታን በስመ አምፖል ለመንፈስ ቅዱስ እኔ በጣም ደስ ብሎኛል ማለት ነው። የሆነት ሳይ የጥቁሩ አልበቃ ብሎን ደግሞ በቀይ ቀሚስ፣ ማታ ደግሞ በምን ዓይነት መንገድ እንደሚከበር ደግሞ አይዶኑ አናቅም ማለት ነው። እና ያ ተውት፣ ያ ፋራ ተውት፣ ያሱ ፋራ ፋራ ኬካ ይብላ ከበላ ሚነቀው ይባላል ማለት ነው። እና እሱም ተውት፣ እኛ ስለ እሱ አይመለከተንም። ግን ብስማንቦድ በቃ ደስ ደስ ደስ በሚል ሁኔታ ነበረ የተከበረላት ማለት ነው። እና እኔ እንጃ ምን ብዬ እንደምነግራችሁ አላውቅም። በጣም በጣም በጣም አሪፍ አድርገተው ነበረ። በቃ ፎቶ የፎቶ እንትኗ በጣም ያምራል። ሁሉን ነገሩ ደስ ይላል። ሜካፓ ያምራል፣ መስቀሏ ያምራል። ቅመም ነገር ናት። ቅመሟ ቅመሟ ቅመሟ ቅመሟ፣ የልቤ ካውያ፣ የኔ ውድ ነገር ምን ላርግልሽ? የኔ ውድ አጠገብሽ ብሆን ኖሮ አከብርልሽ ነበር፣ እመጣ ነበር። አንደኛዋ አድናቂሽ እኔ ነኝ። አንደኛዋ አድናቂሽ ካቃቂ ማርታ ኢትዮ። ምን ብዬ እንደምን አለ በጣም ነው እምወዳት። ደስ ትለኛለች ማለት ነው። በቃ የሴት ወኔ ያላት በቃ ምን ብዬ እንገራችሁ ግን አታምርም። በቃ ደስ ሲል ሆነ ኮተት ያልበዛበት የፎቶ ሾፒንግ ነበር፣ በጣም ፕሮግራሙ ማለት ነው ሜካፕ ያልበዛው ምናምን ደስ ይል ነበረ ማለት ነው። እና እኔ ባይዘዌ ደስ ብሎኛል ማለት ነው የእናንተን አላውቅም። ግን አንዳንድ ሰው ደግሞ ተመልካች እንደ እንትን ይለያያል ማለት ነው። አንዳንድ ጊዜ ሁሉም ሰው የራሱ አስተያየትና እንትን አለው የሚሰጥበት አመለካከት አለው ግን የልደቷን እንኳን የሀይሚ የለጠፈችውን ፌስቡክ እንትን ዩቱብ ላይ እንኳን ሼር እንኳን አላደረጉም። ኮሜንት እንኳን አላየንም። እንኳን ተወለድሽ እንኳን አላየንም ማለት ነው። እንኳንም ከህይወትሽ ወጣ ሶሲን እንኳን በምክንያት አርግቶልሽ ነው ያጋለጠልሽ ማለት ነው። የእውነት ሀይሚሻ ተገላገልሽ። እግዚአብሔር ለአንቺ ያለው በህይወትሽ የትም አይሄድምም የትም አይቀርምም ማለት ነው። እሱ መልካም ነው። ምንም ችግር የለውም እኛ ስላሰብን ሳይሆን እሱ ስለፈቀደ ነው ሁሉ ነገር የሚሆነው ማለት ነው። እና አንዳንድ ጊዜ እንኳንም ዘገየሽ ምንም ችግር የለውም አይሚሻ ለሚሆኑ ነገር ሁሉ እንትና ትብ ትዘኝ ትበሳጭ እግዚአብሔር መልካም ነው ዛሬ ደግሞ እዚህ ምድር ላይ ዱብ ያልሽበት እዚህ ምድር ላይ ዱብ ያልሽበት የተፈጠርሽበት ቀን ነው ደስታሽ ነው እግዚአብሔር ደግሞ ቀጠን ዓመት እንድታይ እንመኝልሻለን ከዚህ የበለጠ የስኬት አመት ሆኖልሽ ጥሩ ነገር የምታደርጊበት አሁን ካለሽበት አንድ ስቴፕ መቼ ትዳርጋ ነው ልጅሽ? እሱ ላይ አልመረቅሽም። አንድ ስቴፕ ከፍ ብለሽ ጥሩ ጥሩ ነገር ቤተሰቦችን የምታኮሪ በቃ የምንወድሽን ሰዎች እማታስከፊ። ለቡርኪም ልቦን አይስጠው ይሄ መንፈስ የተወጋያዩን ተታርቃችሁ ደግሞ አንድ ላይ ለማየት ያብቃን እንላለን ማለት ነው። እና በቃ በጣም ደስ ብሎኛል። እምር ስላለብሽ ነው በቃ ምን ብዬ እንደምገልጽ አላቅም። በጣም አማረባት። በቃ ሁሉ ነገሯ ያምራል። በቃ የጸጉሯ የልብሷ፣ የእኔ ሚካፖ የእኔ ነገር የእኔ ድንቡሽ የእኔ ወርቅ የጋሽ ቀመጠል ወይህ አባትሽማ ይሄን ነገር ሲያይ እንዴት ኮርት። ብሩኬ ደግሞ እኔ ዛሬ ማን እንጃ። ብሩኬ እራሱ ጠፍቷል። ሳይታነቅ አይቀርም በገመድ ሁሉ ማለት ነው። ለምን አትሉ ምክነት የልከሉ ይታነቃል። መታነኩ ራሱ አይቀርም። በቃ ከባድ ነው አንዳንድ ጊዜ። ቅናት ከባድ ነው። ሙስቱ ማሽራ እያረረ ይስቃል አለ ስንቆላው ጥልልልል እይስቃል ብሩክም በውስጡ በቅጥል እያለ አውቆ ለእንትን ላለማስፈገር ግን ይሄ የሚለው የሚለው ማ። እሷ ግን ወኔዋን ጠንካራ ተሰብራ መነሳት ትችላለች። ምንም ነገር አይበግራትም። ሀይሚ ማለት ነው። በጠንክራ ምን ቀላል ነገር ነው ለምን ከአንተ የተሻለ ሰው እንጂ ከአንተ ያነሰ ሰው አትይዝም። እርግጠኛ ቆንጆ ናት። ኮንፊደንስ ያላት ሰው ናት። በራሷ የምትተማመን ናት። በራሷ የምትኮራ ሰው ናት። ምንም እንትን አይላትም ማለት ነው። ዳኒ ራሱ ዛሬ እንጃ መኪና ሁሉ ሳያመጣ ይቀራል እንዴ? እሷ ብትፈልግ ዳኒ ራሱ መኪና ያመጣላታል ሀንድረድ ፐርሰንት። ግን እሷ እንደዚህ አትፈልግም። የምትፈልግም አይነት ልጅ አይደለችም። ኩሩ ናት። ታስታውቃለች ማለት ነው። አስብሀል አይደል ለዛ ነው እና ዳኒ ራሱ መኪና ያመጣል። የጻፉ እንኳን ለምኞቷ በስማ ብሩክ እንኳን አልገለጸውም። አንተ ስራ ተቢስነት ብሩኬ